ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን በዛሬው ዕለትም ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሮብን አሙሪም እንዲህ ሲሉ ተናግረዋል። ከብራይቶኑ ድል በኋላ ይህ ድል ይበልጥ አስፈላጊነቱና ማሳየነቱ ለደጋፊዎች ነው። ምክንያቱም ሰርጂ ምራት ክሊፍ ሁልጊዜም በእኛ እምነት እንዳላቸው እያደረግን ነው ያለ ነው በሚገባ እንደሚረዱ ይሰማኛል። ስለዚህ ደጋፊዎችን አሁን ላይ ምን ማድረግ እንደምንፈልግ እየተረዱ ይመስለኛል ሲል ሩበን አሞሪም ተናግሯል። በብራይተን ኦፍ አልቢዮን ጨዋታ ላይ በጣም ደምቆ የታየው ብሪያን ኢምቦሞ እንደሆነ ይታወቃል። ታዲያ የማንቸስተር ዩናይትድ የዚህ ውድድር አመት ከፍተኛ ግብ አስቆጣሪ በደረጃ ሲቀመጥ ብሪያን ኢምቦሞ አምስት ኮሎችን አስቆጥሯል። ብሩኖ ፈርናንዴስ፣ ካርሎስ ካዝሜሮ፣ ቤንያሚን ሼሽኮና ሪ ማጉየር ሁለት ጎሎችን አስቆጥረዋል። ማቲያስ ኩኛ ና ሜንሰማውን ደግሞ አንድ ጎሎችን አስቆጥረዋል። ታዲያ ካሜሩናዊ ተጫዋች በማንቸስተር ዩናይትድ ቤት በጣም አስገራሚ ጊዜን እያሳለፈ ይገኛል። የማንቸስተር ዩናይትድ ደጋፊዎች ወይም የማንቸስተር ዩናይትድ ሰዎች ብቻ ሳይሆኑ የተቃራኒ ክለብ ደጋፊዎች ጭምር በብሪያን ኢንቦሞ ብቃት እየተደመሙ ይገኛሉ ና ይህ ተጫዋች እንግዲህ ብዙ ነገሮችን እያሳየናል ተብሎ ይጠበቃል። ከ ሀያ በላይ የግብ ተሳትፎ እንዳለ ይታወቃል ይሰጣል። ባለፈው የውድድር ዓመትና የስታት ብዙ አስገራሚ ሊሆን አይችልም። ነገር ግን በማንቸስተር ዩናይትድ ቤት በፊት መስመር ቦታ ላይ ችግር ላለበት ዩናይትድ መፍትሄ ይሆናል ተብሎ ይጠበቃል። ከዛ ውጪ ማንቸስተር ዩናይትድ ዴንማርካዊ የፊት መስመር ተጫዋች ራስመስ ሆይሉንድን በቋሚ ዝውውር ለሴሪዓ ክለብ ናፖሊ ለመሸጥ ንግግር ላይ እንደሚገኝ ተገልጿል። ቀያዮቹ ሰይጣኖች የኔፕልሱ ክለብ በጥሩ የዝውውር መስኮት የሆይሉንዱን የውሰት ዝውውር ቋሚ ማድረግ እንዲችሉ ፍቃድ መስጠታቸውም ተሰምቷል። በአሰልጣኙ አንቶኒ ኮንቴ የሚመራው ናፖሊ በራስመስ ሆይሉንድ የእስካሁን ቆይታ ደስተኛ መሆናቸው ሲገለጽ፣ ዝውውሩን ቋሚ ለማድረግም ፍላጎት እንዳላቸው ተሰምቷል። ተጫዋቹ የሴሪዓ ክለብ በቋሚ ዝውውር መቀላቀል በሚችልባቸው ሁኔታዎች ዙሪያ ሁለቱ ክለቦች በቀጣይ ንግግር እንደሚያደርጉ ይጠበቃል ይመጣል ተብሏል። ራስመስ ሆይሉንድ በጣሊያኑ ክለብ ናፖሊ ጥሩ የሚባል ጊዜን እያሳለፈ ይገኛል። የጣሊያኑ ክለብ ናፖሊም ዝውውሩን ቋሚ ማድረግ እንደሚፈልግ ነው እየተገለጸ የሚገኘው። ሌላኛው ደግሞ ሁስኮርድ የእንግሊዝ ፕሪምየር ሊግ ዘጠነኛ ሳምንት ጨዋታዎች ምርጥ 11 ይፋ ሲያደርግ ከማንቸስተር ዩናይትድ ብሪያን ኢምቦሞ እና ማቲያስ ኩኛ መካተት ችሏል። እንደሚታወቀው በጣም ድንቅ ብቃት ነው ማስመልከት የቻሉ በተለይም ደግሞ በላንክሻይር ደርቢ ማንቸስተር ዩናይትድ ሊቨርፑልን በገጠመበት ና እንዲሁም ደግሞ በሜዳው ብራይተን ኦቭ አልቪዮንን ባስተናገደበት ጨዋታ ሁለቱም ተጫዋቾች ማለት ይቻላል ድንቅ ብቃታቸውን ማስመልከት ችሏል። በነገራችን ላይ ሁለቱ ተጫዋቾች ከብራይተን ሆቭ አልቪዮን ጋር ያላቸው ሰዓት ከዚህ በፊትም ድንቅ የሚባል ነው እና ያንንም ነገር በማንቸስተር ዩናይትድ ቤትስ ማስመዝገብ ችለዋል። በአፍሪካ ዋንጫ ምክንያት እንግዲህ ዩናይትድ የኮኮቦቹን ግልጋሎት አያገኝም። ከአፍኮን ወይም አፍሪካ ዋንጫ ጋር ተያይዞ በውድድሩ የሚሳተፉት ብሪያኒን ቦሞ፣ አማድና ማዘራዊ በውድድሩ እንደሚጓዙበት ርቀት ቢወሰንም እነዚህ ጨዋታዎች ሊያመልጧቸው ይችላል ተብሏል። እንግዲህ ከአስቶን ቪላ ጋር እሁድ ዲሴምበር ላይ የሚደረገው ጨዋታ ያመልጣቸዋል፣ ቅዳሜ ዲሴምበር 27 ላይ ከኒውካስትል ጋር እንዲሁም ደግሞ ማክሰኞ ከወልቭስ ጋር፣ ቅዳሜ ጃንዋሪ 3 ላይ ከሊድስ ዩናይትድ ጋር፣ ረቡ ጃንዋሪ 7 ከበርኒሌ ጋር ማንቸስተር ዩናይትድ ከሜዳ ውጭ የሚያደርገው ጨዋታና ቅዳሜ ጃንዋሪ 1 2017 ከማንቸስተር ሲቲ በሜዳው እንዲሁም ደግሞ ቅዳሜ ጃንዋሪ 4 ከአርሰናል ከሜዳው ውጭ በሚያደርገው ጨዋታ የመገኘት እድላቸው ጠባብ ነው ተብሏል። ያው ግን በሚሄድበት ማለትም ብሔራዊ ቡድናቸው በሚሄድበት ርቀት ሊወሰን ይችላል። በቅርቡ የሚሰናበቱ ከሆነ ለማንቸስተር ዩናይትድ ግልጋሎች ይሰጣሉ ተብሎ ነው የሚጠበቀው። በተለይም ማንቸስተር ዩናይትድ አርሰናልን የሚገጥምበትን ጨዋታ የመድረስ እድላቸው ሰፊ ነው። ምክንያቱም እስከዛ ድረስ ክለባቸው እስከ ፍጻሜ ድረስ ላይሄድ ይችላል እና ማንቸስተር ዩናይትድ ከሜዳ ውጪ አርሰናልን በሚገጥምበት ጨዋታ የመረስ እድላቸው እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ ሰዎች እንደገለጹ ከሆነ ሀሪ ማጉዌር ቀለል ያለው ጉዳት የሚባል ሲሆን በዛሬ ሁለት እንግዲህ በካሪንግተን በመገኘት የማገገሚያ ልምምዱን ሰርቷል። ከዚህ በፊትም እንግዲህ ነግሬያችሁ ነበር ጉዳቱ ቀለል ያለ እንደሆነና፣ አሁን ሃሪ ማጉዌር በሚመጡ ጨዋታዎች ላይ ጋዶች ይስጣል ተብሎ ይጠበቃል። በተጨማሪም የዩናይትድ ሰዎች ሃሪ ማጉዌርን በዚህ ሳምንት ወደ ልምምድ እንዲመለስ እቅድ መያዛቸው ተገልጿል። አሰልጣኝ ሮበን አሙሪም ከሊቨርፑሉ ጨዋታ በላይ የተሟሏ አቋም አሳይተናል፣ ድሉ ይገባ ነበር። ሊቨርፑል ግን ሽንፈቱ አይገባቸውም ነበር። የዛሬው ዕለት ለየት ያለ ነው። ኳስ ተቆጣጥረናል፣ እድሎችን ፈጥረናል፣ በኃይለኛው ተከላክለናል፣ በጥልቅ ተከላክለናል። እንዲሁም በእንደዚህ አይነት ሁኔታዎች ውስጥ እንደ አሰልጣኝ ይበልጥ ልበሙልነት ይሰማኛል ብለዋል። ፊቱ በፈገግታ ተሞልቶ ነበረ፣ ከብራይተን ሆቭ አልቪዮኑ ጨዋታ በኋላ ማለት ነው። በጣም ድንቅ እንቅስቃሴን ያሳየው ማንቸስተር ዩናይትድ ብራይተን ሆቭ አልቪዮኑን በገጠመበት ጨዋታ በተለይም በመጀመሪያው አጋማሽ ሙሉ ለሙሉ ዶሚኔት ማድረግ ችሎ ነበረ። ማንቸስተር ዩናይትድ በተለይም ደግሞ ካርሎስ ካዝሜሮን ቋሚ ተሰላፊ አድርጎ ሲጀምር የብራይቶን ኦቫል ቪሆኑ ጨዋታ ብቻ አይደለም ከዚህ በፊት ያሉትን ጨዋታዎች መመልከት ችለናል። በጣም ድንቅ የሚባል እንቅስቃሴን ነው የሚያስመለክተው። ካርሎስ ካዝሜሮ እንደ ሌሎቹ አማካኞች ብዙ ሩጫዎችን ላያደርግ ይችላል። በመሮጡ ብዙ ላታደንቁ ትችላላችሁ። ከምንም በላይ ከካርሎስ ካዝሜሮ የሚያስገርመው ነገር ጨዋታን የማንበብ አቅም እንዳለው ይታወቃል ና አደጋዎች ከመፈጠራቸው በፊት እርምጃን የሚወስድ ድንቅ የሆነ ብራዚላዊ ተጫዋች እንደሆነ ይታወቃል። ና ካርሎስ ካዝሜሮ ከወጣ በኋላ ማንቸስተር ዩናይትዶች በተለይም በሁለተኛው አጋማሽ ሲቸገሩ ተመልክተን ነበረ። ኮቢ ማይኖ በዲፕ ሮል ነበር ሲጫወት የነበረው ታዲያ እንደ ካርሎስ ካዝሜሮ እንደ ካርሎስ ካዝሜሮ ማኑዌል ዩጋርቴ ና ኮቢ ማይኖ በሚገባ ለተከላካዮች ሽፋን ሲሰጡ መመልከታ ቻልንም ነበር። ና ካርሎስ ካዝሜሮ ባለባቸው ጨዋታዎች ማንቸስተር ዩናይትድ ይህን ያህል ሲቸገር መመልከታ ቻልን። በዘንድሮ የውድድር ዘመንም በጣም ድንቅ የሚ ባል ብቃቱን እያስመለከተን ይገኛል። እስታቶች እንደሚያሳዩትም ማንቸስተር ዩናይትድ በዚህ ውድድር ዓመት ካርሎስ ካዝሚሮ ወደ ሜዳ ውስጥ በሚኖርባቸው ጊዜያቶች ያስተናገደው የግብ ብዛት ሶስት ብቻ እንደሆነ ይታወቃል። በዘንድሮ የውድድር ዘመን በጣም ጥሩ የሚባል እንቅስቃሴን እያስመለከተን ይገኛል። ዳኒ ዌልቤክ ከጨዋታው በኋላ እንዲህ ብሏል። ምርጡን ማንቸስተር ዩናይትድ ነው የገጠም ነው። እጅጉኑ የተዋቀሩና የተዋሃዱ ነበሩ። ድንቅ ተጫዋቾችም አላቸው። ከባድ ጨዋታ ነበር ሲል ተናግሯል። ያው ብራይተን ኦቫልቪዮን ማንቸስተር ዩናይትድን በገጠመበት ጨዋታ በብዛት አስተውላችሁ ከሆነ ዳኒ ዌልቤክ ጎሎቹን ያስቆጥራል ጎሎቹን ያስቆጥራል ያለውን ሪከርድ ጥሩ የሚባል ነው። ከርቀት ነበረ ማስቆጠር የቻለው ና ይህ ተጫዋች በዚህ ዕድሜው እንደዚህ አይነት አቅም ማሳየቱ እጅግ አስገራሚ ነገር ነው። ብራይተን ኦቫልቪዮኖች እንግዲህ ጠንካራ የሚባል ክለብ ናቸው። ሁላችሁ ሁሉም ይታወቃል። በተለይም ለቶፕ ሲክስ በጣም አስቸጋሪ የሚባል ክለብ ነው። ነገር ግን ማንቸስተር ዩናይትድ ነገር ግን ማንቸስተር ዩናይትድ ታክቲካሊ ራሱ ዶሚኔት ማድረግ ችሎ ነበር እና በሚገባ ከጊዜ ጊዜ እየተሻሻለ ይገኛል። አንድ ነገር እጅግ አስገርሞኛል። እንግዲህ በማንቸስተር ዩናይትድ ኦፊሻል ዩቲውብ ገጽ እንግዲህ ብራይተን ኦቫል ቪዮን ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ ከ አራት ሚሊየን በላይ ቪዮር አግኝቷል እና ይህ የሚያሳየው ማንቸስተር ዩናይትድ ወደ ድል የሚመለስ ከሆነ ከየትኛውም ክለብ በላይ ተጽዕኖ የሚፈጥር ክለብ እንደሆነ ፍንትው አድርጎ የሚያሳይ ነው። እንደዚህ አይነት ቪዎች እንግዲህ በተለምዶ ቶፕ ሲክስ የሚባሉት ክለቦች እርስ በርስ እንኳን ሲጋጠሙ ይህን ያህል ቪወር አያገኙም። ነገር ግን ማንቸስተር ዩናይትድ ብራይተን ሆቭ አልቢዮንን በገጠመበት ጨዋታ ይህንን ቪዲዮ ከማጠናከሬ በፊት ከአራት ሚሊዮን በላይ ቪው ማግኘት ችሏልና ይህ ክለብ ወደነበረበት የሚመለስ ከሆነ ደግሞ በብዙ አቅጣጫ ይጠቀማል ተብሎ ይጠበቃል። ተጫዋቾችን በማስፈረም እንዲሁም ደግሞ ከፋይናንሻል ፌር ፕሌ አንጻር እንግዲህ በክረምቱ የዝውውር መስኮት እጅግ ሲቸገርበት የነበረ ነገር የሆነ ይታወቃልና አሁን ለማንቸስተር ዩናይትድ በተለይም ደግሞ በቶፕ ፎር ውስጥ መቀጠል የሚችል ከሆነ ወይም ማጠናቀቅ የሚችል ከሆነ በብዙ ረገድ ይጠቀማል ተብሎ ይጠበቃል። ውድ የማን ዩናይትድ ኢትዮፋንስ ተከታታዮች በቴሌግራም ቻናላችንም አዳዲስ መረጃዎችን አቅርብላችኋለሁ። ዩቲዩብ ገጽ ላይ ገብታችሁ እጅዎን ማድረግ ትችላላችሁ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሉ ተመኘው